በዛሬው እለት ማለትም በእለት ሰኞ ቀንም ሰኔ ሁለት ሁለት ሺ አስራ ሰባት አመተ ምሕረትም የአማራ ፋኖ ብሔራዊ ኃይል በይፋም ዙ 23ን ማርኮ መታጠቁ ተረጋግጧል። በዚህ መሳሪያ ደግሞ በጠላት ላይ መጠነ ሰፊ ጥቃትን መክፈቱን የደረሱ መረጃዎች አመላክቷል። በቆታችን በተጨማሪ መረጃዎችን አስደምጣችኋለሁ። አርበኛ ሳሙኤልም በአሁኑ ሰዓት ላይ ጠላትን መፈናፈኛ ማሳጣት አለብን ሲል ተደምጧል። ሌቦዎች ላይ እርምጃ መወሰዱን ጭምር ቢሄን ንጉስ ተክለሃይማኖት ብርጌድ በይፋም አሳውቋል። የአማራ ፋኖ ብሔራዊ ህልም ጎንደር ቀጠና የግንባር መረጃዎችም በእጃችን ይገኛሉ። የኤርትራ መንግስት በይፋ ፋኖን እየደገፈች ትገኛለች ሲሉ የአብይ አህመድ ባለስልጣናቶች በይፋ ወቀሳ ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመለካቾቻችንም በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸውን ሰበራሁናዊ አስቸኳይ ትኩረት የሚሹ በረከት ያለው የውሎ የአውደ ውጊያ መረጃዎችን ታረምጣላችሁ። አብራችሁ ቆዩም። በቀዳሚነትም የአውደ ውጊያ መረጃዎችን በማስደመጥም ልጀመር። ጎንደር ቀጠና፣ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የግንባር መረጃዎች እንደሚያሳዩት ከሆነ በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር ለወራ የመጠውን የአገዘዙን መንጋ ታጣቂም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሰው ካሳ ሁለተኛ ኮር አድዋ ክፍለ ጦርም ሁለተኛ ብርጌድ በአርበኛ ማንዴላ በአርበኛ ዮሐንስ ባለ ዕድል እየተመራ አስር ሰዓታትን የወሰደ መደበኛ የፊት ለፊት ውጊያን በማድረግ የብርሃኑ ጁላን ቀለብ ጦር ሞትና ቁስለኛ በማድረግ አፋፍሰው እንዲመለስ አድርገውታል። ሸሽቶ ከቀናት ለመሰወር ሲሞክር ተከታትሎ ጥቃት በማድረስ በአባይዳርና ቀዝቀዝ መካከልም ለሦስተኛ ቀን ፍልሚያም ተጠናክሮ ቀጥሏል። እንደ የጠላትን የከባድ መሣሪያ አስተኳሽ መረጃ ቀባይ ወይም ኦፒም ተማርኮ ቆጥሮ በል ያልተረጋገጠ ጠላትም ረግፏል። በምዕራብ አርማጭሆ ወረዳ አሸሜት በተሰኘ ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረን ጥራት ደፈጣ በመጣል አደጋ ማድረስ የቻለው ደግሞ የደጃዝማች አራተኛ ኮር ጎቤ ክፍለ ጦር ክርስቲያን ታደለ ብርጌ ነው። በደፈጣ ጥቃቱም አስር ጥራተል ወደ ሆነ የተመታሰኑ በርካቶች ቆስለዋል። የዳግማዊ ቴዎድሮስ አምስተኛ ኩር የጥቁር አንበሳ ክፍል ጦር የጽናት ብርጌድ በበለሳ የአባይ ቅጥረኛን የአብይ አህመድ ሰራዊትን አደጋ በማድረስ ጥራትን ሞትና ቁስለኛ አድርገዋል። የነፍስ ወከፍ መሰረም እንደ ግፍ ተማርኳል። ትንታግ ነበልባሎቹ ያድርጉት በሚገኙት መጠነ ሰፊ ማጥቃት ዙ 23 ማርከው በይፋ ዙ 23ን በመታጠቅ በጠላት ላይ መጠነ ሰፊ ጥቃቶችን ማድረሳቸውን አጠናክረው ቀጥለዋል። በፎቶ በተረጋገጠ መረጃ መሰረትም የፋኖ ኃይሎችም በዛሬ ዕለት ባደረጉት ውጊያ ዙ 23 ጭምር በእጃቸው እንደሚገኝና በጠላት ላይም በማረኩት መሳሪያ እያዘነቡበትም ይገኛሉ። አማራ የሆነው ሁሉ እያፈኑ አድራሻውን እየጠፋ በርካታ ሻማሮችን ገደለውም የአማራ ጥድ ስርዓት እነዚህን ለምን የሆኑ ቦታዎችን ከአማራ መውሰድ የፈለገው ለሶስት ምክንያቶች ነው። አንደኛው የአማራን ህዝብ ህዝብ ቁጥር ለመቀነስ፣ ሁለተኛው የአማራውን በኢኮኖሚ ለማዳክመና የራሳቸውን ኢኮኖሚ ከፍ ለማድረግ ነበር። አሁን ድረስ እነዚህ ቦታዎች የግጭት የጭቅጭቅና የፍጀታ ቦታምናቸው። ድል ለተገፈው የአማራ ህዝብ ሲል አርበኛ ሰሙል ባለ እድል በንግግሩ ላይም ተደምጧዋለም። ሌቦች ላይ እርምጃ ስለመወሰዱ ተነግረም። በአማራ ፋኖ ብሔራዊ ኃይል በጎጃ መቅጠና በስድስተኛ ክፍለ ጦር በንጉሥ ተክለሃይማኖት ብርጌድ ስም ሲዘርፉ ለማህበረሰብ በመደወል ሲያንገላቱ ሕፃናት ሲያፍኑ የነበሩ ሁለት ባንዳዎችም በደብረ ማርቆስ ከተማ ባልታው ቀሎች ተደምሰዋል። ይህም ነገር እርምጃም ተጠናክሮ ይቀጥላል። የደብረ ማርቆስ ህዝብ የምታውቁትን ሌባ ካለ ለንጉሥ ተክለሃይማኖት ብርጌድ ጥቆማ ስጡም፣ ሲል የንጉሥ ተክለሃይማኖት ብርጌድ መልእክትም በይፋ አቅርበዋል። የኤርትራ መንግስት በይፋ ፋኖ ጋር ድጋፍ እያደረገች ትገኛለች። የአብይ አህመድ ካድሬዎችም በአዲስ አበባ የኤርትራውያን ከፋኖ ጋር ግንኙነት ሊኖራቸው ይችላሉ የተባለው የባለስልጣናትን የነጋዴዎችን ቤት ሊፈተሽ ነው የሚሉ መረጃዎች ከወጡ ቀናቶች ተቆጥሯል። በዚህም በመዲናዋ አዲስ አበባ የኤርትራና ከፋኖ ጋር ግንኙነት ሊኖራቸው ይችላሉ የተባሉ የባለስልጣናትም ሆነ ከፍተኛ ባለሀብቶች የነጋዴዎች ቤት ሊፈተሽ ነው የሚሉ መረጃዎች የወጡ ሲሆን የፖሊስ አባላቶችን ጨምሮ ሰዎችን በሌሊት ተገለውም እየተጣሉ የሚገኙበት ቀናቶችም እየተሰሙ ይገኛሉ። ውድና የተከበራቸው የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ መደመጥ አለባቸው ብያሰብኳቸው ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውደ ውጊያ መረጃዎችን ጭምሬ እንደዚህ በዝርዝር በስፋት አስደመጥኳቸው። ይህንን ቻናል አሁን ሰብስክራይብ አድርጎም